ከዛ በኋላ ያው ሲጫወቱ አንተ ከበላ ገንዘብ እኔ ከበላው ደግሞ ልጅን ነው የምፈልገው አለ። ያንተ ልጅ ነው የምፈልገው አለ። አዎ ልጅን ፈልገዋለሁ። ለምን አላውቅም። ስንት ዓመትሽ ነበር ያኔ አንቺ? ገና 14 ዓመቴ ነበር። እንዳልኩት ከናይጄሪያው ጓደኛዬ ጋር ጭራሽ እሱ ማግባትም አይፈልግም። ልንገራችሁ አዋ አንደኛው ሪዝን የተመቸኛ ነው። ማግባትም አይፈልግም እሱ። መታሰር በዛ ጋብቻ በሚለው እንትን ውስጥ መታሰር አይፈልግም። ትዳር አላስብም ትዳር አላስብም፣ ለነጻነቴ ነው እሱ አለ። አዎ ልጅ ነው የምፈልገው። አንተ ወንድ አይደለ ምንድነው? ትች አንድ አራት ልጆች በወልድ ደስ ይለኛል። በዚህ ፌስ አወይ ዳኒ ልጄ ይላሉ ፎቶውን እንዳዩ በቃ በቃ ሆነ። አልቅሱ እኛ እንዲያለቅሱ ብለን አይደለም። እናታችን ይላችኋል። ጠያቂው እንዲያልፍልኝ ብዬ ቄስ አስተምሬ አስኳል አስተምሬ ይሉታል። አንድ አመት ተኩሎ ነው መርዶን ከሰማው ይላሉ። ይሸቅልልኝ የነበረ ልጄ ነው ሞት አሉኝ። ተቸገርኩኝ። አጨዋቼ ሞት አሉኝ። አመቱ ዘንድሮ ያለፈው በጋ ነው። መጨረሻ ላይ ብሩም ሲጨርስ፣ ሰውየው እና ሀብታም ነው። እሺ ቁማር የሚጫወተው አይ፣ ሰውየው ሸጠኝ። ሰውየ ማለት ነው ተጫዋች ነው። ከዛ በኋላ ያው ሲጫወቱ፣ አንተ ከበላ ገንዘብ፣ እኔ ከበላው ደግሞ ልጅን ነው የምፈልገው አለው። ያንተ ልጅ ነው የምፈልገው አለው። ልጅህን እፈልገዋለሁ። ለምን አላውቅም። ስንት አመትሽ ነበር ያኔ አንቺ? ገና አስራ አራት አመቴ ነበር። ገና በጣም ያቅሻል ሰውየው አንቺን አዎ ያውቃል። ጎረቤት ናቸው? ጎረቤት አይደለንም። ንግድ ላይ እንደዚህ ይተዋወቃሉና ይመጡ ነበረ። አንዳንድ ቀን እኛ ቤት ይመጣሉ ምሳ ለመብላት። እንደዚህ በመኪና ይመጡና ያይ ነበረ። እዛ ትንሽ ነኝ ገና፣ ግን ያያል። ስለዚህ እሱ ገንዘብ አስያዘ፣ አባትሽን ደግሞ በልጅህ አለው። ከዛ እሺ አለ እንደቀላል። በቃ እሺ አለው። ከዛ ያው ተበላ ማለት ነው። ቁማሩ ካርታ ነው አላውቅም። እሺ ከዛ ተበላ። አባቴሽ አዎ በቃ ያለው ነገር በሶስት ቀን ነው የጨረሱት እንዴት አርገው እንደማገባ ነው የነገረኝ እኔ እና ሰውየው በጣም ነው የሚያስፈራው ግዙፍ ነው እና ያው መጀመሪያም ሲመጣ ስለማየው አልወደውም ነበረ ሲጀመር ሲመጣ ምናምን በቃ ቤት አልወደውም ከጓደኞቹ መሃል ብቻ ከዛ በሶስት ቀን ጨረሱ እናትሽስ እናቴ በኋላ ላይ ነው የሰማችው እንዳልኩ አያማከራትማ ምን አለች ከዛ ከዛ ምንድን ነው ምናምን ስትለው እንደዚህ እንደዚህ ነው በቃ አላት በቁማር ተበልቼ ብሎ ነገር አላላትም። ባለ ሀብት ነው አለው ገንዘብና መስራት ስለምፈልግ ያግዘኛል አንዳንድ ነገሮችን ነገሮች ህይወታችን እንዲቀየር የልጆቻችን ህይወት ለመቀየር የምትፈልግ እንዴ? ገና እኮ ናት እሷ ትንሽ ናት፣ ገና ትምህርት ላይ ናት። እንዴት ነው እንደዚህ የምታደርገው አለችው። አትደመጥም በዛ ሰዓት አትሰማም እሷ እሱ ገንዘብ ስላለው ብቻ የሚያደርገውን ያደርጋል ለብቻው በቃ መወሰን የሚችለው ከዛ በኋላ ጨረሱ። ቤተሰብ ምናምን ማተማ በግ ምናምን ታረደ። በቃ ማታ ይዞኝ ሄደ። አንቺ ምን ተሰማሽ በዛ ሂደት ውስጥ ማቶ ጁን ሰው የሚያስፈራ ሰው፣ በ14 ዓመት በጣም ነው ማለቅ ሰው ለእናቴ በቃ ልትለኪ ነው ነው መላት ጨክነሽ በቃ ነው ስላት በቃ ሁለታችን ማልቀስ ነው። እና ከዛ ልጅቷን ምን እየመከርሻት ነው ምን እያስፈራራሽ ነው ብሎ እሷን ይመታታል። አባትሽ በጣም ነው የሚመታት፣ እና ስለሚመታት በቃ ምንም ማድረግ አልችልም። ልጅ እንዳልኩ ቤተሰብ የላትም አንድ ቦ መሆኗ ብዙ ነገር ተጎድታለች። እና ቅዳሜ ማታ ነበረ በግመጣ ምናምን የሚጠጣ ነገር ሰዎች ነበሩ። አዎ ጓደኞቻቸው አምሰው ምናምን በቃ በሉ ጠጡ። እነሱ እያለቀስኩኝ ሄድኩኝ ማለት ነው። ቅርብ ነው ቤቱ ወሰደኝ። በዛ ሰዓት ማለት ነው ቤት ሄድኩኝ ልብስ ምናምን አንድ ጊዜ ወስዶ ከአባቴ ጋ ማለት ነው። ሶስተኛው ጓደኛቸው አለ ገዙ ልብስ የሚያስፈልገኝ ማለት ነው ገዛዙልኝ። ም በቃ በዛው ገባሁ ማለት ነው፣ ቅጽበት ጀመርኩ ህይወት ማለት ነው። ምን ይመስላል? ቤቱ ብቻውን ነው የሚኖረው? ቤቱ ሰራተኛለች። እሺ ሰራተኛለች። ቤቱ ትልቅ ቤት ነው፣ በጣም ትልቅ ማለት ነው። እኔ ያው እዛ ቤት በቃ ማለት ስገባ የሆነ ቤት ሰራተኛ ምናምን እንጂ ሌላ ምንም። ወዴት ነው የሄድኩት? የት ነው ያለሁት? ነው በቃ በዛ እድሜ ተማሪዎች ያው እንዳገባ ሰውዬው እንዳልኩ ይታወቃል፣ እና እንዴ፣ እሱ እኮ እንደዚህ እንደዚህ ነው አባቷ በሚል ይሰማሉና፣ ትምህርት ቤት ላይም ሲሄድ ችግር ነው። በቃ ስለዚህ ነበር ስምንተኛ ነበር፣ ያወራሉ፣ ይጠቋቁሙብሻል፣ በቃ ይስቃሉ እንጂ። እና መጨረሻ ነው ቁጭ ብለው ካልሆነ ወጥቼ ነው የሚሄደው ምንድን ነው የሚሉት ልጆቹ፣ አባትሽ እኮ ነው የሸጠች ይሉኛል። ብዙ ጊዜ ትምህርት አልሄድም፣ ግን ሲሄድም እንዳልኩ ጥግ ሁኝ አለቅሳለሁ እንጂ አልማርም። እና አንዳንድ አስተማሪዎች ደግሞ ያው አግዘው የነበረ በመክሰስ ምንም፣ አስተማሪዎች ከሰሱልሽ ከሰው ምን ብለው፣ ያለ እድሜ ጋብቻ በሚል ማለት ነው እሺ። ከዛ በቃ ተውት፣ እነሱ ራሱ ኦኬ፣ ሰውዬው አስፈራራቸው። አዎ የተወሰነ ሰዓት መጥተው እንደዚህ ፖሊሶች ምናምን፣ ከዛ በኋላ ጠፉ በቃ አስተማሪዎቹም ከዛ ሲሄድም በቃ አይዞሽ ምናምን የሚሉኝ እራሱ ፈሩኝ እኔ አዎ ተውት እና መጨረሻ እዛ ቤት ያው ህይወት አንድ ብዬ ጀመርኩ እና ባለታሪኳ ትቀጥላለች እንደው ግን የሰው ዋጋው ስንት ነው ማለት እንደዚህ አይነት ማይንድሴት ከየት አመጣው አባቷ ግን ኢትዮጵያውያን የምንታወቀው በእንትናችን መንፈሰ ጠንካራ መሆናችን ለሰው የምንሰጠው ክብ ከቁሳቁስ ከገንዘብ ይልቅ ለሰው ያለንን ቦታ ይታወቃል። በኢትዮጵያውያን ዘንድ ማህበራዊ ህይወታችን መስካሪ ነው። የትም ምዕራብ አገርም የትም ሀገር የሌለ ማህበራዊ ህይወት ኢትዮጵያ ውስጥ አለ ማለት ማለት ነው። አንዱ ሰው ሌላው ሰው ይኖራል ያስባል ማለት ነው። ይሄ ስለሚያመላክት ማለት ነው እንደ ሀገር ጠል ካልሆን በቃ እኔ ሰውየው ጭካኔ ማለት ነው። እንግዲህ ፖሊሶቹ በዚህ መልኩ ሰውየው ሀብት ስላለው ሰውየው ሀብት ስላለው ወሰዳት ሀብት ስላለው እንዳይከሱ ዝም አሰኛቸው። ፖሊስም አይነካውም ሰውየው ማለት ነው እና በዚህ መልኩ በነገራችን ላይ ሰራተኛ ያለች ቤት ብላለች እና የዘመድ ሰው ናት። ይዟት የመጣው አስረግዟታል። በጣም እየሰከረ እየመጣ ማለት ነው። እና እሷንም ያሰቃያት ታርፍ እንትበልታ ሆስፒታል ብዙ ነው ታሪኩ። ረጅም ነው ታሪኩ እና እኔ በጣም የዘገነነኝ አባት ተብዬው ለቁማር ልጁን አሳልፎ ሲሸጥ ምን ያክል የሰው ዋጋ በማቴሪያል በቁስ በቁማር እንደለወጣት ከፊት ሆኖ ለልጁ ሊሞት እንዳስ ሲገባ በዚህ ልክ እንደው ተዋርደናል፣ እውነት በቃ እንደ ማህበረሰብ ተዋርደናል። ይህን ያህል ጭካኔ የተሞላበት ትዳሩ ራሱ በቃ እናቷ ያለችበት ስቃይ፣ ልጅቷ ያለችበት ስቃይ፣ አባትዬ ያለበት የጭካኔ ጥግ በጣም ይረብሻል። እስኪ ደግሞ ሌላ ጉድ ላሳያችሁ። እንዳልኩት ከናይጄሪያው ጓደኛ ጋር እንጂ ጭራሹ እሱ ማግባትም አይፈልግም። ልንገራችሁ አዋ፣ አንደኛው ሪዘን የተመቸኛ ነው። ማግባትም አይፈልግም እሱ መታሰር በዛ ጋብቻ በሚለው እንትኑስ መታሰር አይፈልግም። እንደውም በጣም ገረመኝ መገጣጠሙ። ሶ ምንድነው ኦኬ ኦን ዘ ዌይ ነው፣ ሁለት ዓመት ይመስለኛል በቃ ሊሆን ነው ብለን ነበረ። በኋላ ላይ ፌል አደረ ፌል ሳይሆን ላይክ አልሆነም። የሆነ ሴት ልጅ ኦኬ ይዣለሁ እንደ ልጅ ትልና የሆነ ሰዓት ላይ አልያዘችም። ሽ ልታውቃት ስትሄድ አልያዘችም

ቢግ ሊሆን አይገባም። እያንዳንዱ የራሱን ህይወት ቢፈትሽ መልካም ነው። ስንት ስንትስ ባለ ትዳር አለ ይህን ያህል እየፈታ ስንትስ ነው? አዲስ አባ ላይ ብዙ ሲንግል ማማዎች አሉ። የእነሱ ህይወት ለምንድን ነው ላይ እኛ እንደውም እንደዚህ ብለን ስላል ፈልገን ነው እነሱ ሳይፈልጉ ብዙ ሲንግል እኔ ብዙ ያጋጥሙ እንዶ ምን አይነቷን አሁን፣ እሷ በቃ ሴሌብሪቲ ሆና ሚዲያ ላይ እንደዚህ ቀርባ ይህን የተበከለ አስተሳሰባን ታሰራጫለች ለ ለአሁኑ ትውልድ ማለት ነው ትዳርን አጥር አርጋ ትዳር በጣም የተከበረ እግዚአብሔርን ያህል ታላቅ አምላክ የባረከው የሰውን ልጅ ሲባረክ በዛ በኩል የባረከው ትልቅ ክቡር ቅዱስ ነገር ነውና እንኳን እግዚአብሔር ሕግ ራሱ ያከበረው ነው። ትዳር ማለት ማለት ትልቅ ምን አይነቷ ናት እንዴ! ይሄ ፍልስፍና ሆኖ እሷ ያለችበት ህይወት አሁን እሷ ያለችበት አስተሳሰብ ጥሩ ሆኖ ማለት ነው ጥሩ ሆኖ ጭራሽ ባለትዳሮችንም ልትመክር ያምራታል። በቃ ሲንግል ማም ምናምን እያለች ማለት በጣም አደገኛ ነው። እውነት ለመናገር እንደዚህ አይነት ኮንቴንቶች በጣም ነው የሚጎል ታዳጊዎች ለትዳር ያላቸው ጥላቻ፣ ለትዳር ያላቸው አመለካከት እየተበከለ ይሄዳል። በጣም አስቸጋሪ ነው። ብቻ እግዚአብሔር ይሁን በቃ። ሌላ ቪዲዮ ላሳያችሁ። ትዳር አትፈልግም ግን ደግሞ ልጅ ትፈልጋለች። ትዳር አላስብም ትዳር አላስብም ነፃነቴን ነው አለሁ። ልጅ ነው የምፈልገው። አንተ ወንድ አይደለህ እንዴት አንድ አራት ልጆች በወልድ ደስ ይለኛል። በዚህ ፌስ እስኪ አራት ልጅ ሳታገባ ከየት ነው የምታመጣው ብለን ስጠይቅ ግልጽ ነው ከየት ብታመጣው እንደምትችል ማለት ነው። ይሄ በጣም ኢሞራላዊ ኢሰብአዊ የሆነ ጸባይ ለማህበረሰቡ እንዲጋባ ኮንትሪቢዩት ማድረግ ነው። ይህንን ሐሳብ አለመገሰጽ ማለት ነው። ይህንን ሐሳብ ኖ ትክክል አደለሽም ሊጀሊ ማለት አለመቻል የዚህ ድርጊት ተባባሪ እንደመሆን፣ የከበረውን ትዳር በዚህ ልክ አናነቃ። ልጅ ግን እፈልጋለሁ ትዳር አልፈልግም። ሐሳብ ኮንታጅየስ ነው እንደሚታወቀው፣ መጥፎ ሐሳብ ይዛመታል በጎ ሐሳብም ይዛመታል። በጣም ያሳዝናልና እስኪ እንደዚህ የሚሉ ሰዎች ብዙ በዝተዋል። እኔ ማለት ማግባት አልፈልግም፣ መታጠር አልፈልግም፣ መታሰር አልፈልግም ግን ልጅ ነው የምፈልገው የሚሉና ለነሱ መልስ የሰጡት መምህር መዝገበ ቃል አንድ ቪዲዮ ላሳያችሁ። ልጅ እፈልጋለሁ ትዳር አልፈልግም ማለት አይቻል መብላት የሚፈልግ መስራት የማይፈልግ እንደማለት ነው። ወንድና የአንድ ሴት ግንኙነት እኮ ፈቃድ ካለው ፈቃድ ካለው ንጽሕና ያለበት ነው። ፈቃድ ከሌለው ግን ርኩሰት ነው። በርኩሰት መንገድ ነው የተጓዙ ያለው ማለት ነው ይሄ ነው ፈቃድ የለውም፣ የሁለቱም። በቤተክርስቲያናችን፣ በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢአት ነው። ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አይደል? ደፈረኝ ብላ፣ እሷ ሳትፈልግ እሱ ብቻ በማስገድድ ቢደፍር ወንጀል ነው። ቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። እሷ ፈቅዳው ራሱ ቢሆን ልዩነት አይደለም። አስገድዶ አስፈቅዶ፣ ራሱ ከደፈረ ወንጀል ነው። አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል ክብሯን አይ፣ እሷ ፈቅዳለት ነው ከተባለ፣ አልተፈቀደላትም። እሷ የመፍቀድ ስልጣን የላትም በራሷ ላይ። ምን ማለት ነው? ክብር ነዋ። ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል። ስለዚህ ነው እሷም ፈቀደች ተብሎ ከተጠየቅነት ነፃ አይደለች። ለዛ ነው ምንም አስፈቅዶ እንኳ ቢሆን ሀጢያት ነው የምንለው። እሷ ወዳው ራሱ ቢሆን ጽድቅ አይሆንም። ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል ውጤቱ ግን ተመሳሳይ አይደለም ይሄኛው የሚያዘርቅ ነው ህይወታቸው ጋብቻ ቅዱሳን የሚፈጠሩበት ነው አይደል ግንኙነታቸው ይሄኛው ደግሞ ያልተፈቀደ ነው ያስጠይቃቸዋል እንዴት ተመሳሳይ ግብር እንዴት ውጤቱ ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው ሄዶ ቢገል ተሸላሚ ነው አይደል መግደሉ በግ ተሸላሚ ያደረገው በመንግስት ለምን ሂድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መቶ አንዱ እንዲመታ ሆኖ ወታደር ነው ብሎ ይያዛል። ግን ተመሳሳይ ነው ተመሳሳይ ነው። ያኛውን ያደረገው አድርግ ተብሎ ነው፣ ይሄኛውን ያደረገው አድርግ ሳይባል ነው። ስለዚህ ይጠየቃል ማለት ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም። ሁኔታዎች ያስፈልጋል። ጋብቻም በዚህ መልክ ነው ግንኙነት የሚታየው። ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው። ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው፣ መኝታውም ንጹህ ነው ብሎ ተናግሯል አይደል? ይህ በሌለበት ባልተፈቀደበት ልጅ እፈልጋለሁ ልጅ እፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከህግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ነው። ይህን የመሰለ የተከበረ ትዳር በተበክሎ በተንሻፈፈ አመለካከት በሰልፊሽነት ራስ ወዳድ በመሆን የሌላውን ሸክም ላለመሸከም መረዳዳት ትዳር ውስጥ መቼስ አንዱ አንዱን ጸባይ ችሎ ነው የሚኖረውና ይህንን በመጥላት በራስ ወዳድነት ምክንያት ይህን የተከበረ ማንነት የተከበረ ትዳር ሕይወት ማጥላላት ተገቢ አይደለም፣ ትክክልም አይደለም። ሰላም ጤና ይስጥልኝ። እኔን እናት መቼም ሁላችንም በተለያየ አጋጣሚ አይተናቸዋልና እጅግ የሚያሳዝኑ እናት ናቸው። የሰሜኑ ጦርነት ነው ትግራይ ውስጥ የተካሄደው ጦርነት ልጃቸውን የበላባቸው እና አወይ ዳኒ ልጄ ይላሉ ፎቶውን እንዳዩ። በቃ በቃ አሁን አያልቅሱ፣ እኛ እንዲያለቅሱ ብለን አይደለም እናታችን ይላቸዋል ጠያቂውም። እንዲያልፍልኝ ብዬ ቄስ አስተምሬ አስኳል አስተምሬ ይሉታል አንድ ዓመት ተኩሎ ነው መርዶን ከሰማው ይላሉ። ለዓመት ከግማሽ ቤት ክራይ የከፈልኳለው ይሸቅልልኝ የነበረ ልጄ ነው ሞት አሉኝ። ተቸገርኩኝ። አጫዋቼ ሞት አሉኝ። ዓመቱ ዘንድሮ ያለፈው በጋ ነው ይላሉና የእኔ እናት ገጽታ መቼም ያሳዝናል፣ ያስከፋል። ስለዚህ ምን ማድረግ ይቻላል? ይህንን ቪዲዮ የለጠፈው ማዕረግ 14.19 የሚባል ሰው ነውና ምናልባት እኛን እናት ማግኘት የሚችል ከሆነ ሊረዱ የሚችሉበትን ሁኔታ ብታመቻች ትልቅ ነገር ይመስለኛል። ያለ በለዛ ዝም ብለን ጉንጭ ማልፋት ነው የሚሆነው። ምን ይደረግ እንግዲህ የጦርነት አስከፊነቱ የለውም እንግዲህ በዚህ ሰውነቱ አደርቆ መልኳ ተለውጦ እንደዚህ በዚህ ሁሉ ሐዘን ውስጥ እንድታልፍ የጸጸት እሳት የሐዘን እሳት እንዳቃጥላት ሆነ። ምን ይደረጋል? ዞሮ ዞሮ ሴትዮዋን ከመርዳት ውጭ ምን አማራጭ አለ? በጌታ በኢየሱስ ክርስቶስ ይሄንን ቪዛ የትኛው ቦታ ላይ እንዳይቆ ኤምባሲ ውስጥ ያለ ጉዳይ ፋይል በጠቅላላ የሚከፍት የሚያከናውን እስከ ዛሬ ድረስ እግዚአብሔር ትሄዳላችሁ ብሎ የተናገራቸው ቦታ እንዲሄዱ ነገር ግን አዘገየኝ እንዳለ አዘጊው ዛሬ እንዲመጣ አዘጊው ዛሬ እንዲቆረጥ በናዝሬቱ ጌታ በኢየሱስ ክርስቶስም ዛሬ ጸልያለሁ ፈልቅቀ እንድትሰጣቸው በሕይወታቸው በቤታቸው፣ በመንገዳቸው ላይ አዲስ ክብር እንዲጀምር ዛሬ ጸልያለሁ። እርሱ በገሊላ ይቀድምላችኋል ተብሎ እንደተጻፈ ዛሬ ቀዳሚው የእግዚአብሔር እጅ በኢየሱስ ክርስቶስም ዛሬ የተለቀቀ ይሆናል። በፓስፖርታቸው ላይ ቪዛውን ዛሬ ይሰጣል። በኢየሱስ ክርስቶስም ይኸው ዛሬ ተመታላችሁ፣ ተሻገሩ። እግዚአብሔር ወዳየላችሁ ውጡ። ፈታው፣ በኢየሱስ ሻሎም ተከፍቷል። ይኸው ዛሬ እኔ እንዲህ እንደከፈቱ እንዲህ እንደተመታ የሚሰጥ በፊታችን ሮብ ሚያዚያ ሀያ ሁለት በፓስፖርት ላይ የምንጸልይበት ቀን ስለሆነ አይቀርም። የዚህ ቀን ነው እግዚአብሔር የተለያዩ ጉዳዮች ላይ የሚሰብርበት ቀን ነው። ኑ ከበረከቱ ተካፈሉ፣ በኢየሱስ ስም ጸለይኩላችሁ። አሜን። እንደው በመድኃኔዓለም ምን አይተፋፈሩም? ይህን የሚያደርጉትና የሚያደርገው ሰዎች ራሱ፣ እረ፣ በቅዱስ ሚካኤል እናንተ፣ ሰው በዚህ ልክ ዘግቷል። በሃይማኖት ስም ተደብቆ፣ በወንጌል ስም ተደብቆ እንደዚህ አይነት ታራ ጅልነት ውስጥ መግባት! እረ በስመ አብ ጭራሽ ፕሮግራም ወጥቶለታል። በየሳምንቱ ነው ብሎ ፓስፖርት ላይ የሚጸለይበት ቀን ነው። ምን ይዲያ ሆነ? ቢመክሯቸውም ቢነግሯቸውም አይሰሙ እነዚህ ከኛ ቤትም እንደዚህ አይነት ዘርዛላዎች አሉ። ቤተክርስቲያን ሄደው መጸለይ በፍርሃት በእግዚአብሔር ፊት መቆም፣ እንደው ደክሞ ካረፈ እንኳን በሰነ ሥርዓት በአግባቡ ማረፍ ሲገባ እንደዚህ ዝም ብሎ እየተላፉ ለሚያያቸው ሰው ዘግናኝ ሆነ ማለት ነው። በውስጣቸው እንኳን ንጹህ ቢሆኑ ለሚያያቸው ሰው ግን አሳፋሪ ነው በቃ ምንም ይሆኑ ዝምድና የሚኖራቸው የተለየ ፆታዊ ጉዳይ የሚኖራቸው እሱን አናቅ ግን በዚህ ልክ ቤተክርስቲያን ለሚያያቸው ሰው እንኳን መጨነቅ አለባቸው እዛ ሰው ላይ ያሰናክሉ ይችላሉ እነሱን ሰው ስለሚያማ ማለት ነው። ሁለተኛ ቤተ ክርስቲያን የተሄደው ለምንድን ነው ለመጸለይ ለመስገን ለራስን ለመጎሰም ነው ለመገሰጽ ነው እንጂ እንደዛ ዋዛ ፈዛዛ ለማድረግ አይደለም እና በጣም አሳዛኝ ነው በእውነት እኔ ከሌሎቹ ቤት ነበር እንደዚህ አይነት ነገር የምናየው እንደዚህ ሲጃጃሉ ሲሳሳሙ ሲተሻሹ የፍቅር ጊዜ የሳቅ ጊዜ የመተቃቀፍ ጊዜ እየተባለ እዛ እናያለን እንደው ከዚህ ቪዲዮ የተማሩት ነው ይመስሉት

አፍሪካ ጴንጤዎች እንደዚህ ናቸው። በቃ እኛም ሀገር ላይ እየታየ ነው፣ ምልክቱ መጥቷል። ከዚህ የከፋውን ሁሉ አይተናል እና በጣም አሳዛኝ ነው። ዞሮ ዞሮ እንግዲህ እንደዚህ አይነት የማህበረሰብ ውድቀት ሲመጣ ተው ማለት አስፈላጊ ነው። እስካሁን ስለተመለከታችሁ እኛ አመሰግናለሁ። መልካም ጊዜ